እንዴት ናችሁ? ይህ እስክስተኛው ቻናል ይባላል። አዲስ ቻናል ላይ አሁን እንደምታዩት ዜሮ ሰብስክራይበር፣ ዜሮ ኮመንት፣ ዜሮ ላይክ፣ ዜሮ ሼር፣ ሁሉ ነገራችን ዜሮ፣ ቪዋችን ዜሮ ነው እና እናንተ ከተመቻችሁ ቻናላችን እየገባችሁ እንደምታሳድጉልን ተስፋ እናረጋለን። አዲስ ቻናል ነው። ቪዲዮች እያመጣ ሪያክት እናረጋለን። እንስቃለን፣ እንስቃለን። ኒስ። ወደ መጀመሪያ ቪዲዮ ስብስቦቻችን። የስ አንዳንድ ቀን ግን ለትምህርት ቤት የምትቋጥሩት ነገር ግን አገብቷችሁ አያውቅም። የብዙዎቻችን ወላጆች ችግር ይመስለኛል። እኔ ያው አመቱን ገና እየጀመርን ስለሆነ ግን እንበርታ። ዛሬም እንደተለመደው የአንድ ቀን የልጅን ምሳል አስኮረጃችሁን የመጣሁት እንዳያችሁት፣ ለምሳው የገብስ ቆሎ ከሱፍና ከሽምብራ ጋር ቀጥሎ ደግሞ ለቁርሱ ድርቆሽ የእንጀራ ድርቆሽ በንጹ የተዘጋጀ የቀይ ጤፍና የነጭ ጤፍ ድርቆሽ። ሞክሩት ስቲ ልጆቻችሁ በጣም ይወዱታል። ከዛ ደግሞ ሳይድ ላይ ስትሮበሪ እርጎ አድርጌለታለሁ፣ የሆላንድን ማለት ነው። ከእርጎ በተጨማሪ ፍሬሽ ስትሮበሪዎችን አድርጌለታለሁ። ምሳውን በዚህ መልክ ካዘጋጀውኝ በኋላ ቀጥዬ ደግሞ ወደ መጠጡ ነው ሄድኩት። ለሚጠጣ በኮዳ ቆሎ ካደረግኩኝ በኋላ ራስ እንዲልለት ደግሞ ውሃ አድርጌለታለሁ። የዛሬው ምሳቃ ይሄንን ይመስላል። ስለ ተከታተላችሁኝ አመሰግናለሁ። ዩኒክ ሆኑ የሆኑ የምሳቃ ሪሴቶችን ለማግኘት ፔጃችንን ፎሎ ያድርጉ። ረበስ ጨርሻ በደች እዳትለች ምኖራ ነው ኑሮ ከብዷት ነው አስበዋል። አሁን ወደፊት ልጁ እንዴት ነው እዚህ የደረስ? ከዳ እዚያ ቆሎ በልቼ ቆሎ ጠጥቼ ነው ደግሞ ለልጆቻችሁ ምሳ፣ እኔ እርግጠኛ ነኝ ምንም አይነት ቤተሰብ ለልጁ ምሳ መቋጠር አልከበደውም። ይቅርታ፣ እናታችን ምን ሆነሽ ነው? ጭራሽ የሚጠጣውም ቆሎ ሱቬኖ እንደ የምትልኪው። ኧረ አንዳንድ ቤተሰብ ግን ሆነ ልጁን ምን ያክል እንደሚጠለው አለም እንዲያውቅለት በየአደባባይ ይዞ የሚወጣው ነገር አለ። ምን ማለት እኔ የምር የምር አልገባኝ፣ ልክ ነገር ነው። ስማ ትምህርት ቤት ምናምን አሁን በቃ የሆነ ጥፍስ ምና የምን ጥብስ ነው፣ ለነ ድንች ወጥ፣ ምስር ምናምን ስትበላ ራሱ በቃ የሌለንም። ሻፍደው እንደዚህ አይነት ልጆች ናቸው ታውቃለሽ? ምሳ ሶምሳቃ እየሰረቁ ነትናት ልጅ፣ ጨካኝ ተይ አንቺ። እስክስተኛውን ሽ እናት ነሽ። ለማናቸውም እኛ ምንም አልተመቸንም፣ አንደግፍም እንደዚህ አይነት ነገር። ምሳ ተብሎም ለልጅ አይቋጠርም እንዴ አንቺ። በዚህ አይነት እኮ ምንድነው ቁርሱ ነው የሚበላው ቁርሱ ምን ይበላ ይስላል? ምንም አይበላም። የብሬ ነው። ለመንግስት ምርት አታስገባውም። ግልግል እኮ ነው መንግስት ያበላል። እንዴ የሌለ ነገር ምን ሆና ነው? እና ድብና መጥቆም ፌር አይደለም። ዩኒዌይስ እሺ፣ ይመቻት። ዩኒዌይስ የኛ ልጅ አይደል? በኋላ ግን ወደፊት፣ በቃ እናቴም በጣም ነው የምጠላት እንዳይል ነው ይመች ሾ። የሚቀጥለው ቪዲዮ እንሂድ። እቺ ፓስተር ደስ ያለህ ምረጥ። እዛ ጋር እና እና ምን እንድንጫወት ነው የምትነግረን? ቤቲንግ እንጫወት እኮ አልሆነም። ምን ለምንድን ነው የሚነግረን? ኢየሱስ ሁሉን ነገር ያውቃል። እውነት ነው፣ ሁሉ ማለት ሁሉንም ያውቃል። እሺ አንዱ ምን አለኝ፣ ፕሮፌት ሚራክል ስለ እግር ኳስ መተን ቢያውቁም አለኝ። ለምን ስለው፣ አንተ ከተነበክ በኋላ ኳሱን ሳየው ሃይላይት ነው አለኝ። ተው እንጂ ሃይላይት ነው የሚሆንብኝና እዚህ ሃራዋከ ማንደሽ ከመድፍና ከሃንግ ማን ይበልጣል መድፍ መስሏችሁ ነው እንዴት ምን ማለት ነው ከመርፍና ከሃንግማን ይበልጣል መርፍ አለ እኮ ለምን የቅድሙን አትመልሱም ምንድነው የምንመልሰው መርፍ ያያልን ነው ቅድም መርፍ አሉ አሁንም መርፍ ኳስ ታውቃለህ አያውቅም እንዴት ያውቃል ሰውየ እኮ ቸርች የመጣው ሊዘምር ሊጸልይ ነው አንዱን እኮ ከመሃል አስነስቶ እኮ አስታውቃል። እስኪ ደስ ያለህ ምረጥ፣ እዛ ጋር ሆኜና ላስመርጥህ። እሺ፣ አርሰናል ሊያሸንፍ ትፈልጋለሁ ወይስ ሊቨርፑል? ስለ ኳስ አያውቅም እሱ። ከሁለቱ ደስ ያለህን ምረጥ። ስሙ ደስ ይሄን አሁን ሰውዬው የተናገረውን ሰምታችሁ ቤቲንግ እንዳትጫወቱ እና እና እና ምን እንጫወት ቆይ ለምንድን ነው እንዴ ይህ ሰውዬ ፓስተር ነው እኔ እኮ ከዚህ በፊት እማያችኋለሁ ታውቃለህ የመጨረሻ እስክስተኛ ነው የምሬን ነው የምልህ ማለት ነው ሲጀመር ቸርች ውስጥ እንደዚህ አይነት ነገር ይዘህ ለምንድን ነው የምመጣው ይኸውልህ ሰሞኑን ቲክቶክ ምናምን ገብታል እንዳለ ሰው ማን ነው? ሴቱም ወንዱም፣ ሕፃኑም አሮጊቱም እንዳለ ኳስ ኳስ ኳስ፣ አርሴ ማንቼ፣ ወዬ ሻሼ ሼዋው እያለ ነው የሚሆነው። ከዛ ሰው ቀንሷል መሰለኝ ቸርች። እና እንዴ ለምንደ አይሸቀልበት ይሄን ነገር ብሎ ነው። የምሬን ነው ምለ እንጂ እንዴ መንፈሳዊ ነገር አንድ የሰው ራሱ አያቅም እኮ ሰውዬውን፣ ጠፍቶ እኮ አስታቃል፣ ሌለዋል አላቅም አለው። ሰውዬ መጣ እኮ ሊዘምር ሊጸልይ ነው ደግሞ ቤቲንግ ምናምን ይሄ ይጨፋጨፋል ይሄ ቤቲንግ ይጨፋ ጨፋ። ይሄን ሰውዬ ሰምታችሁ ቤቲንግ እንዳትጨፋ ነው ብላችሁ እንዳትመጡ። ሙሉን ካልቀረሽ በቃ ሰራት ፈልጊ። ሙሉን ቅረሽው ስራ ጨረሳ ሰው የሚመጣው ታውቃለህ፣ አዜቻችሁ ለመዘመር ለመጸለይ ነው የመጣው። ሌላ ዓላማ የለውም። የምሬን ነው የምልህ። እንዳለ ኳስ ራሱ ሲልኮ ማንም ሳያውቅም ይህ ሰውየውን ሰሞኑን ይህን አበበ ግደይ ምናምን ጭዌ ምናምን ከፍ ስላለ ለምንድን ነው ሰውንም አልሰበስበው ወደ ራሴ ነው አላማው። ሌላ ምንም ዓላማ የለውም። የምሬን ነው የምልህ። በአድሆ ማለት ነው ገብቷል። እርግጠኛ እኔን ነው የምልህ። እዚህ ቸርች ውስጥ ያሉት ሰዎች መሀል ማለት ነው ስለ ኳስ የሚያውቁት እሱና ያ ሙሉን ቅረጸኝ የተባለው ሌላ ሌላ ምንም ምንም ነው ማያውቁት፣ እንዴ ሊጸልዩ ሊዘምሩ ነው እንጂ የመጡት። እኔ ምላችሁ ግን እንደዚህ አይነት ቦታ የምትሄዱ ሰዎች እኛ ሃይማኖት እናከብራለን፣ ግን ምንድነው እግዚአብሔር የምራችሁን ስለ አርሰናል ስለ ማንቸስተር ስለ ሊቨርፑል ምናም የሚያገባው ይመስላችኋል? እግዚአብሔር የሆነ የሚያዳላ አምላክ እንደሆነ ነው የምታስቡት ማለት ነው። እንደዛ የሚያገባው ከሆነ እንዴ ሁላችንም ኳስ እንወዳለን እንደግፋለን፣ ያው ሁላችንም ማለት ቢከብድም ሁሉም ሳይወድም ግን እንዴ፣ ምን ማለት ነው ይሄ? ትንሽ ቆይቶ በዚህ ከቀጠለ የሁላችሁ የሆነ መዝሙር አለ፣ የአርሰናል መዝሙር። እሱን ነው የሚያስብላችሁ። ይሄ ነው የሚያስብላችሁ። የብሬ ነው ብለይ ነው የሚያስብላችሁ እኔ ለእንትን አይደለም አንተ ራስህ ማለት ነው። በቃ ወጣ ብለህ እንደዚህ አይነት የመገመት ችሎታ ካለ ምናምን ተሳክቶለታል። ግን ምን ምን ገመተ? ምንም እኮ አርሰናል ይሸነፋል ነው። አርሰናል ብላችሁ ቤቲንግ እንዳታስይዙ። እንደዚህ የመገመት ችሎታ ካለ የሆነ ሲቤስ ነው ምናምን የሚባል ፕሮግራም አለ እዛ እና ኬት አብዶ ምናምን ኬት አብዶ ሄነሪ ምናምን ተቀምጠ ለምን እዛ ሄዶ ለሀገራችንም ዶላር ያስገኝልናል። የብሬን ነው በጣም በጣም የሆን ሰው ነው አለ ሲመቸው አይመቸው፣ ይሄ አይመቸው፣ ይሄ እስክስተኛ ሰውዬ ነው። ወደሚቀጥለው ቪዲዮአችን ሄድሽ ወደ ውስጥ ነው ነው ፍቅር ፍቅር ስትኝ ነበር አንቺ። አይገባሽም፣ በቃ ከዛ ከሞላ ሁሉ ያ ሁሉ ሀብታም ምንድነው፣ ከዚህ ከካም ጋር ፍቅር ፍቅር። አንቺ ፍቅር የሚባል ነገር ምንም ነው የማይገባሽ እንዴ። ክብር የሚባል ነገር እኮ አለ። ሁሉ ጊዜ ሁሉ ግዜ አትረጅኝም አንቺ። ስለ ፍቅር ሲጀመር ምን ይገባሽ? እና ምን እየሆንሽ ነው? እና ከኔ ጋር እንደዚህ አትነጋገሪም አንቺ ምንም ነገር ብዬሽ አንቺ እኔን ፍላጎት አንድ ቀን ተደርተሽ አታቂም። እንኳን አልፈልገ አይመጥንሽም። በቃ አይገባሽም እንዴ በእናትሽ እኔ ምንም ነገር ጠይቂሽ። በቃ ለፊጂ እና አናግሪልኝ። በቃ ከካም ጋር ምንድነው ማወራልሽ መጣልሽ። በእናትሽ ይሁን ምንድነው የምትፈልጊው አናግሪልኝ። ምንድነው ነው ማናግሪልኝ ብዬ ነው። ስለዚህ ሰውዬ አንድ ነገር ልንገራችሁ። ከካሙ ከካሙ ነው የልጅ በጣም ብዙ ቪዲዮ ናቸው። በጣም በቃ ማፈር ሰው በዚህ ማን ነው አንዳንድ ጊዜ ለሰዎች ማን ነው ማፍሩ ሰዎች ይመጡና ማለት ነው የሆነ አንተ ራስህ ሽምቅቅ ትላለህ። የምሬን ነው የምልህ። ሽምቅቅ በቃ የሆነ ሲያወሩ ሲናገሩ የሆነ ነገር ሲያደርጉ ምናምን እነሱ እኮ ምንም አይመስላቸውም። አንተ ብቻ ትሸባቀቃለህ። የምር ሰዎቹ ምንም ነው የማይመስላቸው። እና ይሄ ከእነሱ መሀል አንዱ ነው። የሆነ ይሄ ቪዲዮ ብቻ አይደለም። ይህን ለምን እንዳመጣው አላውቅም። ሌላ ቪዲዮ ምናምን ይነፋ ይቻለሁ ማለት አክቹዋሊ፣ ይሄኛው አሪፍ ነው። እከካ ምናምን እያለችው ነው። እውነተኛ ስሙ ነው መናገረች እኔ ላቅርች ካራክተሯ በጣም ነው አሪፍ ነው። ትልቋ አሪፍ ነች። ትንሿ ግን አፍቃሪዋ ግን አጥሩ ገብቷል። ይህን ከካምና እየተባለች ባይዘዌ፣ ታላላቅ እህቶቻችሁን የማታከብሩት ታናናሽ እህቶች ግን ማለት ነው መጨረሻ ላይ ከካም ሰው ላይ ነው የምትወድቁት። እና እህቶቻችሁን ብታከብሩ ይሻላችኋል። የብሬን ነው ምላችሁ። ይህ በጣም ትልቅ ሀሳብ ያለው ድራማ ነው።

አትሊስት አውራትና መላ የምትላትም መላ በላት። በቃ እኔ እህቴ ላጣት አልፈልግም። በመጀመሪያ እኔ ወርዳ ላጃው ምናምን ሾፏ እኮ ነው። ተታቶማ ሲወጣጠርባት ኮር አሰባሪ የቀየረችው ደግሞ ድራማውን ገባኝ። ታውቃለህ? ምን እንደሆነ ታውቃለህ? እቺ ታናሽየዋ እህት እህትየው የሀብታም ልጅቱን ሄዳ ልጅቱን አታውቅም። አዎ እናፍቅረው ነው። እሺ አትረዳኝም እሱ ያንተ ይሽው ነው፣ እሱ ያንተ ችግር ነው። እረዳሃለው፣ ይገባኛል። ነገር ግን ትንሽ ጊዜ ስጥልኝ፣ ትንሽ እድል ስጥልኝ። እንደምታስባት አይነት ልጅ አይደለችም። ቢሳይድስ ሀብታም ልጅ፣ ደሀ ልጅ የሚለውን ነገር ለመለየት ራሱ ገና ልጅ ነች ልጅቷ። በዚህ ጊዜዋ እኮ እንደዚህ አይነት ቦታ ላይ እንድትሆን ፈልጌው አይደለም። አሁን ምን ልተባበርሽ፣ ንገሪያለሁ። ስልኳ ልስጥ፣ ካንዴ ብቻ ደውልላት፣ የተወሰነች ነገር አውሩ፣ ከዛ በኋላ ፊክስ ታደርጉታላችሁ። ምን ልበላት፣ ምን ልበልልሽ? አሮ ነው እኔ እንጃ። ብቻ ስልኳ ልስጥ። በእውነት ነው የምልህ፣ ቅድም ነግሬሀለሁ የማያፍሩ ሰዎች። ግን ይሄ ልጅ ምን አይነት ተጽዕኖ እንደደረሰበት ታውቃለህ? ድሮ ትምህርት ቤት ምናምን እየቀጣ ነው ቪዲዮ ቤት ስንገባት እዚህ ይላል ህንድ ፊልም ምናምን ስንሾፍ በዚህ እኔ እንደዚህ አይነት የእሱ ችግር ነበረብኝ። ድሮ ህንድ ፊልም አይና ማለት ነው። ልክ ህንድ ፊልም አይና ይቼ ስወጣ ማለት ነው ሻሩክም ምናምን መሆን ያምረኛል። መንገድ ላይ የሆነ በሰላም የሚሄድ ሰው ልለጥፈው እንደ ሲኖ ትራክና ሲያልፍ እንዲህ ላንሳው እንደ ምናምን ፕሌን ሲያልፍ ልጎትቶ እንዴ ምናምን ነበር የብሬን ነው ብልህ የምር መንገድ ላይ ምናምን ዝም ብላ በቃ በሰላም የምትሄድ ልጅ ካየው ላፍቅራት፣ እዚህ ጋር ልስፈን ምናምን ነበር። እነሄ ልጅ በቃ የህንድ ፊልም ሰለባ ተጠቂ ነው ገብቷል። ፒፕሌ ነክቶ ምናምን ሲፈታ እሱ አልፈታም ባሰበት። ሻማር ሻማር፣ ራሱ ስሙ ራሱ ምን እንደሆነ ታውቃለህ? ሻማር ማለት እኔ ብቻ ነኝ የሚገባኝ። ምን ማለት እንደ ታውቃለህ? ህንድኛና አማርኛ ተቀላቅሎ ነው። ሻሩክ ሻሩክና እንትን ጣፋጭ ጣፋጭ ታውቃለህ። ህንድ ፊል ብለህ ሁለቱ ሲቀላቀሉ ነው ሻሩክ። አሀ አይደለም፣ ቆይ ቆይ ቆይ ቆይ፣ ሻሩክ ጣፋጭ እና እከካም ያችን ልጅ ፋንዳ፣ ሶስቱ ሲቀላቀል ነው ሻማሪ የሚመጣው።

ከቤቴ ወጥቼ በዚህ ጋር እያለፍኩኝ ነበር እና በማለፍበት ሰዓት መንገዱ ኮምፕሊት ሊሸዳውን ሆኗል። እና ከርቀት የፖሊስ መኪና ይታያል። እንደገና ደግሞ ቢጫ ቴፕ ተጠቅልሏል፣ ቦታው ማለት ነው። ከዚያ ይሄ ነገር ምንድን ነው አልኩኝ እና ስልኬን አውጥቼ ሰርች ማድረግ ጀመርኩኝ። ምክንያቱም መንገዶች ሲዘጉ አንድ ነገር አለ ማለት ነው ብዬ ሰርች ሳረግ እዛ ጋር አክሲደንት አለ። በጣም ትልቅ አክሲደንት ነው፣ ሰው ሁሉ የሞተ ሰው ሁሉ እንዳለ ነው ኒውስ ላይ የወጣው ማለት ነው። ከዛ በኋላ መኪናዬን ፓርክ አረኩኝ እና በግሬ ስቲቆ ይህንን ነገር ቼክ ላደርገው ምን ያህል ቢጋጩ ነው እዚህ ቦታ ላይ ስቶፕ ሳይን ያለው ብዬ እየሄድኩኝ እያለ አበሻየው ግን ስም አክሲደንት ተፈጥሯል ማለት ነው። መኪና ተጋጭቷል፣ መኪና ተገልብጧል እና መንገድ ተዘግቷል፣ ሰው ሞቷል ምናምን እና እሱ ስራውን ትቶ መኪናውን ፓርክ አድርጎ ወደ አደጋው ቦታ እየሄደ ነው። አዎ የተዘጋጋው እሱ በቃ ወደ አደጋው ቦታ እየሄደ ነው። እሺ፣ ፖሊሱ አስቆመኝ ማለፍ አትችልም ብሎ። የፖሊሱ ስራ ተመልከቱ ነው። ትህትናውን ግን ተመልከቱልኝ፣ የፖሊሱን ትህትና እኛ ሀገር ቢሆን ብዬ ሳልኩት ያለኝንና የመለስኩለትን ተመልከቱ። እዚህ ጋር ፖሊሱ ጋር እየደረስኩኝ ነው እንደተከታተላችሁት በፍቅር ከዚህ በኋላ ማለፍ አትችልም ባለኝ አመስግኘው እኔም ተመለስኩኝ። የሆነው ወገኖቼ አረ በስመ አብ፣ የምር ከሀገር ርቋል። የፍቅር ኔትትናት ብቃ እንትን ደርሱበታል እንዴ? ማለፍ አልችልም አለው። አደጋ አለ እዛ ጋር አክሲደንት አለ ምናምን፣ ማለፍ አልችልም። እሺ በቃ ተመለሰ። ምንድን ነው እዚህ ጋር፣ እኔ ከፖሊሱ ትህትና ይልቅ እኮ የእሱን ትህትና ነው ያየሁት። ስርዓት ምናምን እኮ ያየሁት እኮ የሱን ነው። ተመለስ ሲባል ቀጥ ብሎ ጭራውን ቆልፎ ነው የተመለሰው። አሁን ሰማኝ ብራዘር፣ የኢትዮጵያ ፖሊሶች። አሁን እሱ እንግዲህ ከኢትዮጵያ ፖሊሶች ጋር ማወዳደሩ ነው የታወቀ ነው ግን እንደዚህ አይነት አደጋ ቦታ ላይ ማለት ነው አደጋ ደርሶ ምናምን ሄደህ አይተህ ታውቃለህ። ገጥማ ያውቃል ህዝብ ከፍ እና ፖሊሶች ምናምን ቆመው ምናምን ያወያዩዋል ምኑ ምን ተፈጥሮ ነው መሰለኝ ከዛ የሚመጣ መኪና እንዲህ ምናምን ፈጫቸው ቆመ ከፖሊሱ ጋር ተወይታወርተ ምናምን የምትለያየ የብሬን ነው ምን እንደዛ አይነት ነገር እኮ ባህላችን ነው። ቆመን ተሰብስበን ነው የምናወራው። እንደውም እኮ መለሰው። እንደውም የኢትዮጵያ ፖሊስ ነው። ኔት ለኔ፣ በዚህ ሲትዌሽን አራ አንዳንድ ሰው በጣም ነው የሚያሽቃብጠው። የምር የሆነ የሆነ ቦታ ነ ያለውት ለማለት በቃ የመጨረሻ ማይሆን ማይሆን የማሽቃበጥ መንፈስ ታውቃለህ? ይሄ በጣም እኛ እኛ እንደዚህ አይነት ነገር አናበረታታም አናበረታታም። አንተ እስክስተኛ ነህ። ለማናቸውም ይሄ ይመቸው ግን ይመቸው የሆነ ቦታ እንዳለን ይነግረን ነው። እሺ ይመቸው፣ ለሚቀጥለው ቪዲዮአችን ሂድ። ዛሬ ሚስቴ በጣም ደክሟት ነበር የመጣችው ፕሮግራም። ስለዚህ እግሯን ቆንጆ አርግተን እናጥባታለን። መጽሐፍ ቅዱስ እንደዚህ ይላል መጽሐፍ ቅዱስ እርሻህን ተንከባከብ ይላል። እና በሰነፍ ሰው እርሻ አለፍኩ ይልና እሾክና አረም ሞልቶበት ነበር ይላል ያችሁ። ስለዚህ እግዚአብሔር የሰጠን ነገር ሁሉ እርሻችን ነው። ስለዚህ ትዳራችን፣ አገልግሎታችን፣ ቢዝነሳችን፣ ልጆቻችን እግዚአብሔር የሰጠን ነገሮች ሁሉ የእኛ እርሻዎች ናቸው። ስለዚህ እርሻችንን እንንከባከብ። ይሄ ቤት የእግዚአብሔር ቤት ነው። የአብርሃም ቤት ነው። ደስ የሚል የፍቅር ቤት ነው። በጣም ከባድ የሆነ የመጽሐፍ ቅዱስ አረዳድ ችግር ያለበት ይመስለኛል። እንዴ ሚስቱን እያጠበ እርሻ እንተንከባከብ ይላል የሚላል መጽሐፍ ቅዱስ እንደዚህ ነው። ምናልባት እኔ አላቅም ግን ሲመስለኝ ማለት ነው። እንደዚህ ልክ አይመስለኝም። እንደዚህ ነገር የብሬ ነው ብለ ለምሳሌ እንዴ፣ ታዲያውን ገብቶ ሊያርሳት ነው። ውሃ እያጠጣው ነው፣ እያረሰረሰው ነው። አስገብቶ ሊያርሳት ነው። ቀጣይ፣ አረ አንዳንድ ሰው ግን፣ አረ ሰው ይ መላጣ ሰውዬ ትልቅ ድቡልቡል ሰውዬ እያሆን እንደዚህ ስህተት በዛ። ይህ ሰውዬ ትንሽ ቆይቶ ማለት ነው እርሻ ላይ በተደጋጋሚ አንድ አይነት ዘር ሲዘራ ጥሩ አይደለም ብሎ ማለት ነው። ወንድሙን እንዳዘራብሽ እህቴ፣ እንደ እርሻው ኢኮኖሚያሽ። በቃ እንደዛ ነው። በጣም ስክስተኛ ነህ ብራዘር። እንዴ ለእኛ ሚስትህን ማጠብህ ምናም ደግፋለን። ሚስቶችም የባሎቻችሁን እግር እጠቡ። ግን እግር ማጠብህ ብቻ እኮ ያስመሰግን ነበረ። የሚስትህን እግር ከየት እንደመጣች አናውቅም፣ አክቹዋሊ ግን ሽታ በለ እርሻ ምናምን ላርሰው ነው። በቃ አሁን እያጠብኩት ነው። አረስርሽ ጠጥቼ ምናምን ላስረው ነው። አይበጠውማል ኤንስ ሲመችው ይመች ረሳት በቃ አስገባና፣ የዛሬ ቪዲዮችን ይህን ይመስል ነበረ። ከተመቻችሁ ላይክ፣ ኮመንት፣ ሰብስክራይብ፣ ሼር ምናምን አድርጉልን። እርግጠኛ ነኝ በሳምንቱ ለቀ እንገናኛለን። የሚቀጥለው ላይ ስንመጣ አንድ ሚሊዮን ሰብስክራይበር ሰባ ቢሊየን ቪው ምናምን እንደሚኖረን ኮሜንቶች እንደሚኖር ተስፋ እናደርጋለን። ኒ ሲመቻችሁ እስክስተኛው ቻናል ይባላል። እሁድ እንገናኛለን። ባይ